አሰላሙ አሌይኩም ወራህመቱላህ ወበረካቱ። መላው ኢትዮጵያውያን እንኳን ለሀያኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል በሰላም አደረሳችሁ እያለን ዛሬ ብሔር ብሔረሰቦችን ቀን አስመልክቶ በወራቤ ከተማ የኢትዮጵያን ብሔር ብሔረሰቦች ቀን በድምቀት እየተከበረ ይገኛል። ይህንን ፕሮግራም ወደ እናንተ የምናደርስ ይሆናልና አብራችሁን ቆዩ።

ዘንድሮ ለ20ኛ ጊዜ የሚከበረውን የብሔር ብሔረሰቦችና ሕዝቦች ቀን በፌዴሬሽን ምክር ቤት አስተባባሪነት በአዲሷ የማዕከላዊ ኢትዮጵያ በደመቀ ሁኔታ ይከበራል። የብሔር ብሔረሰቦች በዓል አከባበር ታሪካዊ ዳራ የሚያሳየው የኢፌዴሪ ምክር ቤት ሚያዝያ 21 ቀን 1998 ዓ.ም ባካሄደው ሁለተኛ ወደበኛ ስብሰባው ላይ ህገ መንግሥቱ ያጸደቀውን ህዳር 29 የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ተብሎ በአገር አቀፍ ደረጃ በየዓመቱ እንዲ በመወሰኑ እንደሆነ ይታወቃል። በዓሉ በየዓመቱ እንዲከበር የተወሰነው ውሳኔ ኢትዮጵያዊ ኢትዮጵያ ብሔር ብሔረሰቦችና ህዝቦች መክረውና ፈቅደው ያጸደቁት ህገ መንግሥት ያስገኘላቸው ጥቅሞች እንዲያስቧቸው መብቶቻቸው ነፃነቶቻቸውን ጠብቀው ማቆየት ብቻ ሳይሆን እርስ በርስ ማስተዋወቅና ማስተሳሰር እንዲችሉም ለማድረግ ነው ዘንድሮ ለ የሚከበረው የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪቃል ይከበራል። መሪቃሉ ሲመረጥ በሀገራችን ዴሞክራሲያዊ ፌዴራላዊ ስርዓት ማዕቀፍ የተገነባ ህብረ ብሔራዊ አንድነት ስር እንዲሰድና እንዲዳብር ሰፊ የአስተምህሮ ስራ በመስራት ተግባቦት መፍጠር እንዲያስችል ታስቦ ነው። ኢትዮጵያ በብዝሃንነት የደመቀ የደመቀች ህብረ ብሔራዊ የፌዴራል ስርዓት እየገነበች ያለች ሀገር እንደመሆኗ እንደ ሀገር ብዙሃንነታችን የሚያስተናግድ አንድነታችን የሚያጠናክር የፌዴራል ስርዓት ለመገንባት ዴሞክራሲያዊ መግባባት አባክረን እንሰራለን። ይሄን ለማድረግ ልማዳዊ ከሆነ የስራ ባህል ወጥተን የማህበረሰባችንን የስራ ፈጠራ ባህላችንን ይበልጥ በማጎልበት ዜጎች ሀብት እንዲፈጥሩ ማድረግ ይጠበቅብናል። ያለ እድገት ለማራገጥ ወራቤን በክቡር ሳዳራችን እንደተነሳው ወራቤን ማለፊያ ሳይሆን ማረፊያና ሀብት ማፍሪያ ለማድረግ ለኢንዱስትሪ ዘርፍ እድገት ልዩ ትኩረት መስጠት ይጠበቅብናል። ለከተሞች ከተሞች እንደሚታወቀው የዘመናዊነት መገለጫ በመሆናቸው የስልጤ ፊት የሆነችዋን ወራቤን በጋራ ማሳደግ አለብን። በመጨረሻም ህገ መንግስቱ በፈቀደልን መሰረት ለሁሉም በሁሉም የኢኮኖሚ ማሻሻያ ዘርፎች እምርታ ለማስመዝገብ በልዩ ሁኔታ የፈጠራ የፍጥነት እንዲሁም ደግሞ የዝላ አማራጮችን በመጠቀም እድገታችንን ለማረጋገጥ መስራት መትጋት ይጠበቅብናል እያልኩ በዓሉ በይፋ የተጀመረ መሆኑን አበስራለሁ። አመሰግናለሁ። ውሃቤ ልሻውሉሌ የኔ ውደታ ቀልብዥ ገነ ኤትፎኛ ሀይበሎታ ተሸኔ መሬ በጌ የቀደይ ላበደሚ ነብራንተ የድሮ የገደይ መጥፊ ቀርያ ቆምሳን መሬ ተሽባል ተቀረቦ ንበሮትያ ቆምሳን ውዴ መሪ ተደረቦ

በባህሉ ደምቀው በአልባሳት ተውበው ፍቅርን ዘርተዋል ብሔሮች ተደምረው። እልልበይ እልልበይ እልልበይ ሀገሬ እልልበይ ሀገሬ ሁሉም ሰው በቋንቋው ጽፎ እንዲያወራ እስላም ክርስቲያኑ እንዲኖር በጋራ። ህዳር 29 የኛ ባልለታ የኛ ባለደራ ስሚማ ስሚማ ስሚኝማ ሀገሬ አንቺ ማለት ዳገት አንቺ ማለት ሰማይ አንቺ ማለት ምድር አንቺ ማለት ፀሐይ ዛሬም ከወዲያ ነገም ከነግ ወዲያ ወድጄው ራሴን እመሰክራለሁ ኢትዮጵያዊነቴን እመሰክራለሁ ኢትዮጵያዊነቴን ማነሽ ቢሉኝ ስልጤ ማነሽ ቢሉኝ ማረቆ መቀበሉን ያውቃል ፍቅርን ሰንቆ በአገር ባህል ታሪክ በድዋ መርቆ በአገር ባህል ታሪክ በድዋ መርቆ ማነሽ ቢሉኝ ሶማሌ ማነሽ ቢሉኝ ትግራይ ቆሜ በከፍታ ለሁሉም እንዲታይ ማነሽ ቢሉኝ ሐረር ማነሽ ቢሉኝ ድሬ ኮራ ዘናብዬ ነገርኩኝ ደፍሬ ገና አላለቀም ገና አላለቀም ማነሽ ቢሉኝ ኦሮሞ ማነሽ ቢሉኝ አርጉባ በእናት ማጀት ጓዳ ጠግቤ ብገባ ማነሽ ቢሉኝ አማራ ማነሽ ቢሉኝ አፋር ስላየውኝ በእናት ፍቅር ወርቅ መንደር እቺ ኮናተኛ ምድር የተዋበች በሰው ብህር አወይ ጉድ አወይ የኔ ነገር ከምንሽ ሊጀምር አዲስ አበባ የኔው አበባ መጨራው ስብሽን ለማውራት ዝናሽን ኮሪደሩ ብዬ ማብራቱን እያየው ታስር ያለው መሰል ቀና ብዬ ቀረው። ስሙኝማ እኔ የምለው የእዛ ሁሉ ማብራት ምስጥሩ ምንድነው? ስጠይቅ አጥብቄ አባይ ነው የሚል በጆሮ የሰማው። ሲገርም ሲገርም በእውነት ሲገርም፣ ከሰሜን ከደቡብ ከምዕራብ ከምስራቅ ጉራማይሌ ህብረ ቀለም አየው ሲፈራረቅ ብዙ ነው ልማሳያ የቤሮች መድመቂያ ኮራት እና ታለም ሀገር ማለት ኢትዮጵያ፣ ህዳር 29 የነጻነት ምስጢር የአንድነት መንደር ጸሎቴ ነውማ ጸሎቴ ነውማ ሞቼ እስኪቀበር ሁሌም

ግጥም፣ ርዕስ ሀገሬ ኢትዮጵያ። እምዬ ኢትዮጵያ ምን ብዬ ልግለጽች ለእኔ መኖሪያ ሁሉ ነገሬ ነች። እኔ እንዴት አድርጌ ደስታዬ ልግለጸው ኢትዮጵያ ላይ ስኖር ሁሌም ነጻነት ነው። ኢትዮጵያ ላይ ስኖር ሁሌም ነጻነት ነው። አንቺ ኢትዮጵያ ስምሽ እንዴት ያምራል። ደጋግሞ ሲጠሩሽ ውስጤ ይደሰታል። ደጋግሞ ሲጠሩሽ ውስጤ ይደሰታል። ቤተሰብ ኩራት፣ የሀገር አለኝታ፣ የአለማት ጮራ፣ ለነገር ስጦታ፣ ለወደፊት ደስታ፣ ለሀገር ራይ ተባብረን ምስራብ አንድነት ወደ ላይ ብዬ ምስኪ ልጥራሽ ኢትዮጵያ ኢትዮጵያ ሚስታ መከታዬ የህይወት መለያ ኢትዮጵያ ስላት ስሟ እንዲህ ያማረው ውበቷ እንዴት ይሁን የሚያብረቀርቀው በሀገር ላይ መኖር እንዴት ያስደስታል። ተንኮል ተበጥሶ ደስታ ይቀርጥናል ያለን ባህልና ያለን ታሪካችን ብዙ ይነግረናል ሰማን ከልባችን በአብሮና ድላዩ በውጊያ ዘመቻ ሁሉም ሲከባበር የመጣው ድል ብቻ ለእኔ ደስታ መኖር ለእኔ ነፃነት ሀገር የኢትዮጵያ ሁሌም እሷ ናት የሰላም ሰገነት የሁሉ መገኛ ሙስሊም ክርስቲያኑን አቅፋ የያዘች ሀገር የኢትዮጵያ በስልጤ ዞን የሃያኛው ብሔር ብሔረሰቦችን ቀን በዓል በዳሪያ ዘጠኝን ዛሬ በደማቅ ሁኔታ አክብረናል። ለመላው ማህበረሰብ እንኳን አደረሳችሁ እላለሁ። ዘንድሮ በተለየ መንገድ በአዲሱቷ ክልላችን በማዕከላዊ ኢትዮጵያ ክልል በሁሉም ዞኖች እየተከበረ ያለና ሀገር አቀፍ ደረጃ ያለው በዓል በሆሳና ከተማ እንደሚከበር ይታወቃል። ይህን መነሻ በማድረግ እኛም እንግዶቻችንን ለመቀበል ከየአካባቢው የሚመጡ ብሔር ብሔረሰቦች አሉና እነኝን ለመቀበል ሽሩ ጉድ እያልን ነው። አሪቡ የምጠብኝ ብሔር ብሔረሰቦች ቀን መከበሩ ያው በየአመቱ ሲከበር መቷል። የበዓሉ መከበር ማህበረሰቡ ያለውን የባህል ቋንቋ እሴት የሚለዋወጥበት የአንዱ ከአንዱ ባህል አንዱ የሚማርበትና የእያንዳንዱን ባህል የሚያስተዋውቅበት የእርስ በርስ ትስስር የሚፈጥር ትልቅ በዓል ነው። እንኳን ለሀያኛው ብሔር ብሔረሰቦች ቀን በሰላም አደረሳችሁ። ይላለው አመሰግናለሁ።